አንቺ ድሮ እንደምታደርግ እንደዛ ሰብስክራይብ ድሮ እኮ ነው ሰብስክራይብ። ወይኔ! እሺ፣ ወይ መሳቅ አንችልም መሳቅ አንችልም። እኔ አሁን መሳቅ ፈልጋለሁ እኔ በጣም ሌላ ቀርቶ ሳገሳም፣ ሳገሳም፣ ጠግቤም ሳገሳም፣ ስፈሳም እስቃለሁ። መብቴ ነው መብቴ ነው።

ያኛውሳ ልጃገረድ አይደለሽም። እኔ ከእንግዲህ ከሱ ጋር ከንፈር እየሳመ ይመጣለሁ ማለት ነው። ከዛ ደግሞ ይቅርታ አሳስራለች ነው። ሄደ ውዛ በቃ ቃልዬ፣ አንቺ ጀግና ነሽ፣ አንቺ እንደዚህ ነሽ፣ እንደዚህ ነሽ። አፈር አባቱ ይብላ፣ ገደል ይግባ። የሚያሳዝብኝ እኛ እነሱ እኮ አንድ ላይ ናቸው። እናቴ ያችኛ ከንፈሯን የሚሰማው እሷ ትክክለኛ ፍቅረኛው ነች። እቺ ደግሞ ለስራ ነበረ። አይደለም አይደለም፣ እቺ እኮ አስር ልጆች ነው አስር ልጆች የወለደች ናት። እባክሽ ቃልዬ ትክክለኛ የናታን ጓደኛ

ፎቶ አለኝ። እሷ ጋር ከሄድክ ቃልዬ ጋር ከሄድክ ሁሉ ማራቱ የሚተዋወቃሉ እኮ ሦስቱ ግን ስሟታል ስሟታል ስሟታል እና እሱ እሱ ካዲያ ወንድ ልጅ ነው። ሴት ልጅ ተጃጅላህም ካለች ወንድ ሊለጥ ነው። ወንድ እኮ ወንድና ነው። አቤት የመጀመሪያ ቀን ስትስመው ሰርፕራይዛለት ብላ ስትስመው፣ አቤት የመታተው ምድ

እኔ ስራ ላይ ነኝ እሺ ስለማይመቸኝ ነው ይቅርታ አድርጉልኝ ከተመቻችሁ ለመውጣት ካሰባችሁ በራሳችሁ ጊዜ ሄዱ ስልኩን ትቼዋለሁ እኔ ሽ እንዳታቆይ ትንሽ እናውራበት ስለምታሩ እኔም ለዛን አልዘጋም ብዬ እና ስልኬን አስቀምጫለሁ እንዳትቀየሙ ማለት ነው እሷ ለዚህ የሆነ ጠፋች እንዳትሉኝ ችግር ውዴ ውዴ ውዴ እኛ እየሳቅን ነው። ስሪ ስሪ፣ እናቴ አረብ ሀገር ስራ ስሪ፣ እናቴ ተጨርሰን ነው ያን ቀለታ አልኩሽ። ሳሚልኝ አንዴ። በእናታችሁ ቆይ ልንገራችሁ። ሲጀመር ማለት ነው ሲጀመር ሲጀመር ማለት ነው፣ አንድ ጥያቄ እኛ ሴቶች ነን አይደል? ሴት ልጅን ክብር የሚነካ ነው እና እውነተኛ ቢሆን ማለት ነው እሱ ማርያምን ያስፈርድበታል። ጌታ ምስክሬ ነው። የሴት ልጅን ክብር እንደዛ ኮሚዲያ ላይ ዛሬ ሰዓት አይደለም የሚናገር ደፍሮ። ለምን ተነጋግረውበት እየሰሩ ስለሆነ ነው እንጂ በፍጹም አይደረግም፣ በፍጹም ደግሞ አይባልም። ፎቶ ለጥፎ ፎቶ መለጠፍ እራሱ ያስወነጅሏል። ታውቂያለሽ አይደለ ያው ተነጋግረው እዛው በዛው ስለሆነ ምንም ስለማይመጣ ነው እንጂ ግን ማለት ነው እንደኛ አይነቱ ፋሬው እያለ ከንፈር እየመጠጠ ሄዶን። ታዲያ እንደዛ ካልሽ፣ ማለት ይህ ሀና እንደዛ ካልሽ እሺ፣ እነ ማነው ሴቷ እሺ ቀጣ ህይወቷስ? ቀጣ ህይወቷ የለማ፣ ዶላር ነዋ። ዶላር ነዋ። እናታቸው ዶላር ተሰፈረ ነው እናት። ኧረ እባክሽ ዶላር ነው እንዴ? አዎ ዶላር፣ በቃ ዶላር ነው። ስለ ቀጣይ ህይወት ታዩና፣ ማለት ነው ዛሬ ተገናኘን፣ ትናንት ተለያየን እየተባለ፣ እኔ ሲጀመር ማለት ነው ለነገ ህይወቴ ባስብ ማንም ወንድ ላይ ተለጣጥፍ የማይተቻል አልሰራም። እኔ እሺ እሺ ምንቴ እሺ፣ ቃልዬ ቃልዬ ደግሞ ህጓን የወሰደው ቃልዬ፣ ማኖሱ ነበረ ስሙ። የሚመታ ይምታውና፣ ስሙ ምንቴ ነው። እሺ ክትፎስ፣ ክትፎ ያበላት ክትፎ ያበላት እሱ። እንዴት እስካሁን እሱ ሚዲያ ላይ አልወጣም? ኤይ እናንተ በጣም እኮ ነው የሚገርመው በጣም ጥያቄ አይደለም ከባድ ጥያቄ ነው በዛው እያመጣች በጣም አብ ይሄ ራሱ ምንቴ የተባለው እኮ አብሮ እየሰራ ነበር አይታችሁ ከሆነ እኮ አንድ ሰቦት እንዳለ ይኸውላችሁ ከመጀመሪያ የሆነ ስራ ሲሰሩ እያንዳንዷ ፓርት ማወቅ አለብን ጌታን ነው የምልሽ አንድ ነገር አሁን ሄርሜላን አይታችሁ ከሆነ አብርሽን አምጥታ በቲክቶክ ጨፈረች፣ ምን የሚለውን ዘፈን ለቀቀች። ከዛ አዳሜ ውይ ውይ ውይ ውይ ውይ አለው። ቀስ እያሉ ልደቱን ላክብርለት ፋሬ ሄደች እና ተሰባብራ እየተሳደበች እየዘቀዘቀች መጣች። አዳሜ ከአዳሜ እንደሜላእኔ ሄርሜላ በጣም ነው የምታስጣልኝ። ኧረ ምን አይደለም እሷማ የተጠቀመው የምንም ካራተር አይደለም። ዝም በይ አሁን፣ አንቺ ኤርሜላን በውጭ ብታገኛት እንደዚህ አይነት ሰው ላትሆን ትችላለች። ማርያምን ነው የምለው። አሁን አርቲስቶች ቆይ ስሚኝ፣ አርቲስቶች አሁን ድራማ ሲሰዱ እና ከድራማው ውጭ ከዛ እንትን ሲወጡ የምታያቸው አንድ እነሱ አይደለም። ግን እንደዚ አይነት ስራ እኔ ያስተምራል ብዬ አልጠብቅም። ብማር እኔ ትክክለኛውን ልንገርሽ በማር ከእሸቱ እሸቱ መለሰ። አንድ እነ የዋ ሚዲያ አነጋገሩ አልዳም እነ የዋ ሚዲያ እናዚህ ሄዱ ትልልቁ ሚዲያዎች እነ ሰላሳ ሺም ታየባቸው መቶ ሺም ታየላቸው በቁም ነገር ሰብስክራይበቸው እያደገ ማነው? ዳላት ነው ያ እናትየው የካደቻቸው ልጆች ያደሉ እነዚህ ብላ ያለቻቸው ኢትዮጵያ የከፈተላቸው የከፈተላቸው ልጅ እሱ ነው። እነሱ የማጭበርበር ስራ እየሰሩ አይደለም እንደዚህ፣ ባለ ስንት እንትን የሆኑት ስንት እንትን ነው የከፈቱት? ለስንት ሰው ነው እድል የስራ እድል የሰጡት? ኢትዮ ብቻ አይደለም ኑሯቸው እነሱ ስንት ባለ ስንት ሱቅ ነው ያለው? እንትና ደግሞ ትናንትና አንዱን አንከርፍፋ ይዛ መጣች። ማ አላዛር? የአላዛር እሺ ትንሱ እኔ ደፋ ላይ ምን ነው ደሞ አንዱን እኔ አላይ እሱ እኮ ማለት መልስ ሰጥቷል እኮ። ማን ነው አልሰማችሁትም? እንዲህ ብሏል። አሁን እናንተ ኦዲየንስ፣ ኦዲየንሶቹ ጠይቆታሉ። መልስ ማለት አሁን እኛ ከእናንተ ምንድን ነው የምንማረው ተብሏል ማለት ነው። ስባሉ ከእኛ እናንተ የምትማሩት ያለፈውን ምናምን ይሄ ሳይጣሉ የነበረውን እንትን እሱን እሱን እያያችሁን በሕይወታችሁ ውስጥ እንዳይደገም ምናምን ምናምን ሲል ነበር ሰውየው። ጉረኛ አስተምሮ ሞቷል። እንደዛ አላዛር እኮ ጎበዝ ነበር መጀመሪያ። አሁን ቦታ ከተቀላቀለ ነው ድራማ አዎ ድራማው የተበላሸው እንጂ አላዛ በጣም ደስ የሚል ልጅ ነው። አልፎ አልፎ እንኳን እሱ እኮ ምንድን ነው የመጣው እናትየውና አባቱና እናቱ ራሱ ተለያየን ብለው መተዋል እኮ እነ ሹጋር ዳዲ፣ ሹጋር ዳዲ፣ ሹጋር ማሚሱ ተለያየን ብለው መተዋል እኮ ወይኔ እንደውም ካርሸስ ወይኔ የእነሱ ደግሞ፣ እናቴ እንደው በጣም ትላልቅ ሰዎች ራሱ አባ እየተባባሉ ከሶስት ቀን በኋላ ተለያይተናል። አንድ ነገር ልንገርሽ ባለ እዚህ ጋ አንድ ነገር ልንገርሽ፣ አባ እናቴ፣ አባቴ እናቴ ይባባሉ። ፍቅር እየተባባሉ ፍቅር እኔ ያላንተ ህይወት የለኝም ታውቃለህ እያሉ ይመጡ አይደለም፣ አባቴ እናቴ ብሎ ለምን እንደሆነ ታውቃላችሁ? ለምን እንደሆነ ታውቃላችሁ? የአረብ ሀገር፣ አንድ ወንድና ሴት ከመጡ ተጣመሩ ተጣሙ። ትናንትና የሄሉን ደግሞ አይቼ ይህ ላችትናአንድ ሁለት ቀን ይጣምማሉ ከዛ ተፋፍ ይመጣሉ። ሀገም እኔ እኮ የምለው እ የምለው እኔ ተጣመሩ ተጣመሩ የሚሉት ለምንድን ነው የሚያጣምሩትምራሳ ፍቅራቸውን ፍቅር እያዩ ከተጣመሩ ደሞ ተለያዩ ይላሉ። ትንሽ ቆይቶ ተለያዩ በቃ ልጆቹ ፍቅሩ ውስጥ ሲገቡ ተለያዩ ተለያዩ። አይሆንሽም፣ አትሆንሽም፣ አቶኒሽም። አቤት፣ አስተፍሮላ ረንደብ ወይኔ፣ አይ ጉድ! እኔ እንደው አጣምራቸው እነሱ ማን እናት አባት እያለ ማን አጣማሪ ያረጋቸው? ስሚ ሳሚን፣ አሁን እኔ የእናንትና ይሄ የምንለያዩ አልመሰለኝም። ወላ ሀቂቃውን ስናገርሽ እና አላዛር ምንም የምንለያዩ አልመሰለኝም። አልመሰለኝ ወላ አይለያዩም፣ ውሸት ነው። አስቤ ነበር፣ አስቤ አለ፣ አይለያዩ አለ። ከተማ ነው ግን እኔ በሶሻል ሚዲያ ተጋባን ብለው የሚሉኝ እነ

የት ልግዛት፣ እሷ ነገር የት አለች? ዝም ብለን እኮ እሷ ነገር እኮ ታነቃቃሻለች። ምን ታደረግ መሰለኝ፣ ቆይ ገዛ ገዛለሁ። ትልቁን ትይዥ እና መንገድ ራቅ ያለ ስትሄጂ እሷን ትይዣለች። ወይ እናቴ! ቆይ እሷን እሷ ለእሷ መልስ ለስ የእነሱ ማለት ነው። ይጥራሉ። አንድ የድሬዳዋ ተራራ ላይ ሄደው ውጭ ላይ ተሰጥ ይላሉ። እናቴ የሀብታም የሀብታም ልጅ ጫዋታ ያጫውታቸዋለሁ። ከዛ ማሚ ማሚ አልፈቀደችው ፓፓ አልፈቀደም ይሉ አይሻልም ዳዲ? አማት ነች ካድል የምትባለው እናት እናት አሁን እሷ ቅቤ ቀብታ በቃ እቺ እናታግኝሽ ብዬ ነበር ወላሂ፣ እኔ እቺ በቃ እናታግኝ። አንቺ ደግሞ አንቺ እራስሽ እያናደርሽኝ ነው ይኸውልሽ። አንቺ እራስሽ እያናደርሽኝ ነው ይኸውልሽ። ሁሉን ኢትዮ በር አትመኝ፣ ጌታ ምስክሬ ነው። ቂቤም ቀባቻት፣ ወተትም ማጠጣቻት፣ እናቴ ጋሙ እያመጡት ማበላቻት፣ ሁሉ ነገር እናቴ ትሙት፣ አልጋ በአልጋ የለም እናቴ። በሳምንት እኔ እኔ እርጉዞኝ ሶስት እያሻሸ ይመጣል እንዴ፣ እኔ ልጄ አይወርድም እንዴ? በዛ ሰዓት አናቱን ተረትረው አለው እንጂ ቤተኛ ዓለም ነው ያለው። ቤተኛ ዓለም ነው ያለው። እንደ እግዚአብሔርን አይፈራም እንዴ? ወንድ ልጅ ሚስትሽ፣ እሺ አባልሽ፣ አንቻር ግዘሽ ሌላ ሴት እያሻሸ ሲመጣ እንደው ኢትዮጵያ ውስጥ አለ የሰው በተለይ ማለት ነው የገረመኝ፣ ትንሱ አብራ አለባበሷ ፊቴ ይመጣል። አለባበሷና ምን እንደነበረ ትንሱ የሚሏት በጣም ትገርመኛል። አሁን ግን አሁን እንደዚህ ስትሆን ሚዳ ላይ እንደዚህ ስትሽከረከ ቢሆን እሱንም ቢሆን ለሰብስክራይብ እና ለኢትዮፕ ሊከፍቱላት ነው። እየተነፋረቀች ያወራችሁ እንጂ የሩታ ጓደኛ ነች። ከድሮ ከቡታ ጀራ ጀምሮ የሩታ ጓደኛ ነች። ልንገርሽ ምን ሆነ ሻላንቺ ስልክ እኮ ገዝቶ፣ አይፎን ስልክ እኮ ገዝተው ነው የሰጧት። ህዝብ አዋቱ ብትነፋረቅ፣ የሩታ ጓደኛ ነች። ማርያምን የሩታ ጓደኛ ነች። አሁን ላይ እኮ አሁን ላይ እኮ እንደሰው ሀብታም የለም። አሁን ላይ እንደሰው ሀብታም የለም እኮ እና የንቱ ከፍቻለሁ ማለት እንዴ? ብላ የለ እንዴ። አዳሜ አዳሜ፣ እዚህ ቁጭ ብለሽ ሽንት ቤት እያጠብሽ ምናምን መዳብ እያል እ ተጣመርልኝ እያልሽ ከለያዩ የሚል እየመጣላችሁ ዝም ብላ እንዴ? እሺ ቆይሽ አንቺ ቆይ እንዴ እንዴ እንዴ፣ ጠመጥሽን ግን ጠመጥሽን እኮ በጣም ነው ጠመጥሽን። አይደለም ለምን እንደው ታገልሽ አናሳዝን፣ እኛ በጎቹ አናሳዝንም። አረ ኔ በጋ አይደለውም፣ እኔ ትክክለኛ ነገር ነኝ። በግማ ሁነሽ ነው እኮ አሁን፣ እነሱ እንደዚህ ያኔ መጣች ጊዜ እንደው ምናምን ምናምን የምንለው ማለት ነው። አንቺ ቲማቲም፣ ሰውዬው ፍሪዘር አስገብያለኝ ያለኝ እያልሽ እየተንጨረጨርሽ፣ እነሱ ሆቴሉን የሚቀመጡበትን ሆቴል አታይም እንደሄደው የሚበሉበትን ልነነእናልነ እንዴ፣ ታለቅሻለሽ ለእነርሱ እዚህ ቲክቶክ ላይ ትዘቃዘቂያለሽ። እንደ ኧረ ምን አግብተውኝ እናቴ፣ የምትወጂውን ትወጃለሽ። ግን ምንድን ነው መሰለሽ ካጣመርሽ በኋላ ሩዙ እዚህ ጋ ይታይሻል፣ ናምባባ ናምማማ እያልን ማለት ነው። አሁን ደግሞ እንትን ስትበይ እራሱ ሲጠሩሽ ካፌ ላይ አውቅተሽ ጥለሽ ናምባባ ያለሽ አይደለ እንደ እነሱ ክትፏቸውን ቁርጣቸውን ለምለም ተናግራለች እኮ አዎ ወላሂ ከፍላችሁ ነው የምታዩን ብላለች ከፍላችሁ ነው የምታዩን ማለቷ እኮ እናንተ አሁን ራሱ

ከኢትዮጵያ አረብ ሀገር እንኳን አሁን አሜሪካ እናንትን ሆኗል። በቪዚት ልትጂ ስት ነው እንጂ ቶሎ የሚያልቅልሽ ግን እንደዚህ ለመምጣት ስት በካምፓኒ በቪዚት ስንትመጭ ብዙ ነገር አሁን እንደውም ቆሟል። አይተሽ ከሆነ ሁሉ ፌክ ነው፣ እንዳትመጡ ተብሏል፣ ተዘግቷል ተብሏል። ዱባይ እና ማለት ተዘግቷል፣ ባለፈው ማለት ነው። አሁን ማርክ ትናንትና ተለያየን የተባባሉት ማለት ነው። አበባ አንጥፈው አሜሪካ ልትሄድ ብላ መኪና ውስጥ ቁጭ ብላ ማለት መኪና ውስጥ ቁጭ ብላ ከዛ በኋላ ማታውኑ ተቀርጦልን፣ እዛው በዛው ላይ ተቀርጦልን ተለቆልን። እኔ ኮመንቱ ነው ያሳቀኝ፣ ኮመንቱ ነው ያሳቀኝ። ምን አላለቀም? የእሷ አምላክ ነው በቃ፣ ፈጣሪ ብሎ ነው ላንቺ አላለው። ሻንጣ ውስጥ እኮ ሻንጣ ውስጥ እኮ ካርቶን ነው ያለው፣ ካርቶን ነው። ኧረ ምንም ልብስም የለም እንዳትየው አንቺ። ቀስ ብለሽ ያለቅሳሉ። እምባቸው ከየት ነው የሚመጣው? ድምፅ እኮ ነው። ቪክስ ቪክስ አላየሽም እንዴ? ቆይ ልንገርሽ፣ ኢቤስ ላይ ኢቢኤስ ላይ የቀረበችው የደምቢዶሎ ዩኒቨርሲቲ ተማሪ ነበርኩኝ፣ እንደዚህ ተጫወቱብኝ፣ እንደዚህ ላይ መጣችሁ ባለፈው። ከዛ የተዋረደችውን እምባውን አላየሽም? ምን እንደምትቀባ እንደቀቧት ስትናገር አልሰማሽም?

እምባሽን እርግፍ ነው የሚያደርገው። ብታይ እና አሁን እሱን እየተቀቡ ነው ማለት ነው ያሱት። ይኸውልሽ፣ ቆይ እና እኔ አላወራልሽም፣ አላብራራልሽም። እቺ ባለፈው የደምቢ ዶሎ ተማሪ ነኝ ብላ የምታነባውን እንባ አይተሻል አይደለም? ምን ቀብተዋት እንደዛ ያለቀሰች? እነ ሉላ ሁሉ እንዴት እንዳለቀሱ አይተሻል። እሷን ሂጂና የቀቧትን የሆን ነገር እዚህ ፊት ጋ እንደዚህ ጋር ቀቡኝና ምናምን ብላ የተናገረችውን ሂጂና አዳምጪ። የሚቀቡትን ነገር አለ። አርቲስቶችን ሁሉም ነገር የሚቀቡት ነገር አለ። እምባሽን እንትን እንዲ በድራማ እንኳን አታዩም እንዴ? በትክክለኛው ድራማ እንኳን አታዩም እንዴ? እንዴት እንደሚያለች እኔ ዶላር ይከፈለኝ እንጂ በሰላሳ ደቂቃ ዶላር ከተከፈለኝ እንደነሱ። አንቺ እኮ ወር ከወር እኮ የሚከፈልሽን ታውቂያለሽ። አርሽን ፈክተን አደለ፣ እንደ እነሱ በአንድ ቪዲዮ ስንት ነው የሚከፈላቸው? በመቶ ሺህ ቪው ስንት ነው የሚያገኙት? ያንም ማሰባት አሪፍ ነው አይደል? ግን አዎ፣ ግን አሪፍ በደምብ እ ላከ ለእዚህ ነው የምትጫወቱብን፣ ለእዚህ ነው አይደለም። አይ እኔ እኮ ይጫወቱ ይስሩ፣ ያገኙ እንደፈለጉ፣ ማርያምን። ሁሉም ልጆች ናቸው አገራችን ላይ አሁን እንደዚህ በመለወጣቸው ደስ ይለናል። ይደጉ፣ ይለወጡ። ግን ምንድን ነው መሰለሽ የሚያሳዝነኝ እዚህ ቲክቶክ ላይ የሚሳደቡት የሚገለባበጡት እነሱ ናቸው የሚያሳዝኑኝ እንጂ እነዚህ ለፍተው ጥረው አይዲያ አምጥተው እንደፈለጉ የሚሰሩ ልጆች ይደጉ፣ ይደባደቡ፣ ይደያዙ። እሺ እሺ አንቺን እንደዚህ ካልሽ፣ እና አንዳንድ እኮ አለ አንዳንድ። አሁን እያየሽ ነው፣ በቃ እንዴ፣ እያየሽ አይደብርም? ግን እንደዚህ ከሃይማኖት የወጣ ከእንትናችን የወጣ አንዳንዴ ያፍ ነገጠ እና ይሄ ለምንድን ነው መሰለሽ እኛ የራሳችንን እዚህ የምታደንቂውን ናት እያደግ ይደግ ይለወጥ ይስሩ። ግን እኛ ባንሰዳደር፣ እርስ በራሳችን ባንጠ ያልሆነ ደግሞ ይሄ ልጆቹ ላይ ያልሆነ ነገር ባንጽ ገባሽ? በቃ የሚያስጠላ ሴትን ሴትን ክብሯን የሚነካ ባንጽፍ። ወሽመጣችን በቃ የለም። እኔም እንደሷ እንደው ጭንቅላት ኖረኝ ሀገሬ ላይ በተለወጥኩኝ፣ እንደው ስደት ባልወጣሁኝ። አሁን አይታችኋል። በትንሹ ከፍተው ኢትዮ እነ ለምለም ምናምን ሳውዲ አረቢያ ላይ ምናምን ነው የከፈቱት አይደለ? እነ ፋሲጋ ምናምን የሚባሉት እንደዚሁ ሽንት ቤት ምናምን እያጠቡ ነው። ይሄ አሁን ሀቢባ ድሮ እንደኛ ትሰራ ነበረ። ይሁ ከሰው ቤት ነው ወታ አሁን እንደዚህ የሆነችው ሀቢባ ስንት አመት ነው ሰው ቤት የሰራችሁ ስትናገር አልሰማችኋትም። እነ መሲ መሲ ማነች የምትባለው ዱባይ? እነሱ እነሱ ሁሉም አሁን ተባላን ነው የምትለው። አሁን ተበላን ነው የምትለው። ሪች ሪች ምንድን ነው የጻፈችው? አሁን ተበላን ነው ራሄል አዎ፣ እንደዚያ ትክክል ነሽ፣ እንዴ እኛ እዚህ በእናትሽ ገብርኤልን በተለይ ይሄ ሴት ልጅ ሆነው ሴት ላይ የሚጽፉት የሚያስጠላ፣ ማርያምን በቃ የሆነ በቃ እንደው ትንሽ ልጅ ሆና ስታድግ ደስ ማለት መደገፍ፣ ወንዱም ልጅ እንደዛ እነሱ ያልፈሩ እኛ ለምንድነው የምንፈራውና የምናፍረው? ለምንድነው የምንሰዳደር ወይዬ ለምንድን ነው ሴቶች ለሴቶች ላይ በቃ የተነሱብት? ምንድን ነው ግን እኔ በጣም ነው የገረምኩት። እሱ ይኸውልሽ ንገሪሽ፣ በጣም ያ የተነሱበት ሰው ስለሚበልጣቸው ነው። ገባሽ አይደለ? ሁለተኛ ሐቢባን በሐቢባ ትምህርት ውሰዱ። ሐቢባው ስንት ድንጋይ ነው የሚወርድባት ስንት ውርጅብኝ፣ ግን ሐቢባ ጠንካራ እየሆነች ነው። ገብርኤል ኢዩአት እስኪ ጥንካሬዋል ብትወርቅ ማለት ነው። ስንቴ ነው እንትሏን እንትን የሚያደርጉባት? ቲክቶኳን ስንቴ ነው ምትቀያየ? እግዚአብሔርን፣ አሁንማ በጣም ሊበሏት ነው። እሱን እሱን ወደዋት ነው እንዲ፣ እሱን ወደዋት ነው እንዲ። እሱንም ጭራሽ አንቺ ወንድምሽን ማለት ነው የማታውቂ ከማንም ከማንም ሴት አምጥተሽ ሁን ሃይሜን ማለት ስለ ሀይሜ ከሆነ የመጣሽው እንደ አራት አምስት አይሞሉ ተደጋግሞ ስለምታዩት ነው እንጂ ማርያምን ከአምስት ከስድስት አይበልጡ አደልኝ? ልበሏት ነው ያ ብርን ወደዚህ ሜንሽን ሲያደርጉ ሲያይ፣ እነዚህ ተራዎች ናቸው። መጀመሪያ ራሷ ከሽንት ቤት ውጣ ማጠብ እሷ ቤቷ ተንቀባራ ሴት ጽሁፎ የሚገማሙ ጭንቅላታቸው ንፍጥ የሆኑ ሴቶች ናቸው። ምን ችግር አለው ካዳ ይቺ ራሷ የበሰበሰች እኔ ብዙ ነገር እሳደብ ነበር ግን ይቅር። እንደሷ ቆሻሻ አይደለም እንትል ያለው አሁን እኮ ባለፈው ማለት ባለፈው እንደሷ ቆሻሻ ቆሻሻ። ምን ምን አየች እኮ ምን አየች? ነጭ ነገር ነው ከስር የለበሰችው። ያያችሁ እሱን እሱን እሱን የሚያከብሩ ሆን ብሩኬን የሚያከብሩ ብሩኬን የሚወዱት የብሩኬን ሪስፔክት ቢኖራቸው ማለት ነው፣ ይሄንን ቪዲዮ አምጥቶ አይለጥፉም። ምን ምን ምን አላት አላት እሷ ያለች ይሄንን ቦታ አምጥቷል። ብሩኬ ለሴት ልጅ ክብር ያለው እያለ አይደለም፣ ለሴት ልጅ ክብር ያለው የሚለውን ወንድን አይሚሮ መጠብቁ ነበረ፣ እንደዚህ ያደርጉም ነበር። እግዚአብሔርን አሁንማ በጣም የተናደድኩት እና ካዳ ቤች እቺ እኮ ማለት ነው፣ አገሯ ላይ መብራት የለም። ማርያምን አዲስ አበባ ላይ ሰው ቤት ሰርታ ነው የመጣችው። እንደዚህ የሚለጣጥፉት ጌታ ምስክሬ ነው። ፎቶ ስለዘለሴትና ከብላለ የሚለው ልጅ እኮ ነው የሚከታተሉት። ለሴትማንም ማንም ማንም ወንድ ልጅ እናቱን ይወዳል። ማንም እንትን ይላል። እሱን ከፈለጉ ሄደው እሱን እንትን ይበሉ። ልጅቷን ለቀቅ ያርጓት።